ሰላም የዩትዩብ ተከታታዮች ዛሬም እንደተለመደው ህልሞች እና ፍቾቻቸውን ይዤላችሁ መጥቻለሁ። የእናንተንም ህልሞች እዚሁ ጋር መንፈታ ይሆናል ማለት ነው። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ የደውል ምልክቷንም መጫ እንዳረሱ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። አሁን ወደ ህልሞቹና ፍቾቻችሁ ወስዳቸዋለሁ። ራሳችን ስንቆርብ ደግሞ ሊስት እና ቆርብ ካለምን ይሄ የሚያመላክተው ደስታ ነው። ከሰው መሀል ደግሞ ተጠርቶ አንድ ሰው ያለ ተራው ማለት ነው ህብስት ሲሰጠው ካለመ፣ ይሄ የሚያመላክተው በቅርቡ ሊቆርብ እንደሆነ የሚያመላክተው ነው። በተደጋጋሚ ደግሞ ሲቆርብ አንድ ሰው ካየ ማለት ነው መምሪያን ስውን አማክሮ ሊቆርብ መልካም ነው ተፈቅዶለታል ማለት ነው። ነጭ ብስት ደግሞ ሲቀበል አንድ ሰው በህልም ካለመ ይህም እንደሚቆርብ የሚያመላክተው ነው። ስንዴ ደግሞ ሲሰጠው ያለመን እንደዛው ቁርባንን ነው የሚያመላክተው። ከሰው መሀል ደግሞ ተጠርቶ ዳቦ ሲሰጠው አንድ ሰው በሉ ካለ ከሰው መሀል ተጠርቶ ማለት ነው። ይሄም ቁርባንን ነው የሚያመላክተው። በጽዋ ወይም ደግሞ በብርጭቆ የሚያምር እንደ ወይን ያለ ነገር ሲሰጠው እና ሲጠጣ ያለመ ሰው ይሄም ቁርባንን ነው የሚያመላክተው። በቅዳሴ ሰዓት በእንቅልፍ ሸለብታ ሲቆርብ ያለመሰው የቁርባን በረከት በስውር ሲሰጠው ነው። መስ ወርቅ ደግሞ ሲሰጠው ያለመ ሰው እንደሚቆር የሚያመላክተው ነው። ማህተብ ሲያስር አንድ ሰው በህልሙ ካለመ ጋብቻው ጽኖ እንደሚሆን፣ ቃል ኪዳን ጽኖ እንደሚሆን የሚያመላክት ነው። ንፍሮ ሲሰጥ በል ማለም ይህ የሚያመላክተው በረከትን ነው። በጣም ቆንጆ ነው። በቤት ውስጥ የእንጀራ ክምርና ዳቦ ማየት ጸጋ በረከትን ነው የሚያመላክተው። አንድ ሰው በህልሙ ደግሞ ብር ሲሰጠ ወይም ደግሞ በብዛት ሲቆጥር ካለነ በረከት ነው የሚያገኘው ነገር እንዳለ ነው የሚያመላክተው። ህፃን ልጅ ማይ ሲሳይ ነው። ቅዱስ አማኑኤልም ያመላክታል። ቤታችን ድግስ ሲደገስ ሲበላ ካየን ቀኑን ማስታወስ እና የምትወዱትን ታቦት ዘክሬ እያለ እንደሆነ ነው የሚያመላክተው እና መዘከር ያስፈልጋል ማለት ነው። አርጋዊ ቆሞ ሲጸልይ ሲጸልይበት በህልም ካየን ያኛው የቅዱሳን ቦታ እንደሆነ ነው የሚያመላክተው። የሚያምር ጥላ ደግሞ ሲሰጠን ካለምን የእመቤታችን ጸጋ ነው። በጣም ቆንጆ ነው። በተደጋጋሚ ደግሞ አንድ አዛውንት እየመጣ ባያናግረን እና ዝም ብሎ ጋዬ ስዕለት አለብን ስዕለታችን ማውጣት እንዳለብን መመላከት ነው። በተደጋጋሚ ገዳም የምናይ ከሆነ እንደገና የነውን ገዳም ደግሞ ግልጽ ሆኖ ከታየን ቦታውን ካወቅ ነው ብንሄድ መልካም ነው። ምክንያቱም ታቦቱ ጠርቶናል፣ እዛ ቦታ ላይ የምናገኘው በረከት እንዳለ ነው የሚያመላክተው እና ካየን ብንሄድ መልካም ነው። ሻማ ስናብራ በህልማችን ካለምን ሻማ ያው ጸጋ ነው የሚያመላክተው በጣም ቁንጮ ነው።